ሳምንታዊ የንጋት ፕሮግራም ተጀምሯል። ይህ ፕሮግራም አቶ አሰግደው ሽመልስን ጋብዘንላችኋል። ንጋት ኮርፖሬትስ የማን ነው? ንጋት ኮርፖሬት ምንድን ነው? ተቋማት በአንድ ህዝብ ያላቸው አስፈላጊነት መቼም ትልቅ ነው። የመንግስት አይደለም፣ የትኛውም አካል የግለሰቦችም አይደለም፣ የአማራ ህዝብ ሀብት የሆነ ተቋም ነው። ቁልፍ የስትራቴጂ ለውጦች ምንድን ናቸው? የህዝቡ ቁልፍ ችግሮች ምንድን ናቸው? በግብርናው በአገልግሎት፣ በማህበራዊ ልማት፣ በሎጂስቲክስ፣ በትራንስፖርት፣ በቴክኖሎጂ የተልእኮና የስትራቴጂ ለውጦቹ 16 ቢሊዮን ሀብት ባለፉት 6 እና 7 ዓመታት ብቻ በመጨመር ሀብቱን ወደ 252 ቢሊዮን ማሳደግ ተችላል።